ሰላም ሰላም ውድና የተከበራችሁ የመቅደስ ቤተሰቦች እንዴት አላችሁ? እንዴት አመሻችሁ? እንዴት ዋላችሁ? ሰላም ናችሁ ወይ? ያለው እግዚአብሔር ይመስገን። እንዴት ናችሁ? ልዩወልዶች ዬ ሰላም ናችሁ ወይ? ደህና ናችሁ? እንግዲህ በቀጠራችን መሰረት መጥቻለሁ ማለት ነው። እንዴት ናችሁ? ያው እንግዲህ በጣም ደስ በሚል ዜና መጥቻለሁ ማለት ነው። በእውነት አንዲት እህታችን ማለት ነው ከሳውዲ አረቢያ እንግዲህ የ13 ዓመት ደሞዟን በስምም አንዳንዴ የኢትዮጵያ ኤምባሲዎች ማለት ነው አንዳንድ ጥሩ ነገር ሲሰሩም ያው መመስገን አለባቸው ማለት ነው እና

አይ መብራት ጠፍቶ እኮ ነው እንግዲህ የኢትዮጵያ መብራት እንደታወቁት ነው ማለት ነው። እና መብራት ጠፍቶ ነው እንኳን ደህና መጣህ፣ ወንድሜ ማለት ነው። መብራት ጠፍቶ ነው ማለት ነው። ዱቃሳ ደህና ነህ ወንድም፣ ማለት እንዴት ነህ? ሰላም ነው ወይ? እኔ ያለው እግዚአብሔር ይመስገን። እና መብራት ጠፍቶ አስወጣኝ ማለት ነው እንደምታውቁት። እና በጣም ደስ በሚል ዜና ነው የመጣሁት እንግዲህ። አንድ አንዲት ቤታችን ማለት ነው በዚህ በጅዳ ሳውዲ አረቢያ ነበር የምትኖረው እና የ13 ዓመት ደመወዟ አልተከፈላትም ነበር ማለት ነው እና በኢትዮጵያ እንትን በኢትዮጵያ ቆንስላ ኤምባሲ ማለት ነው አቤት